አሰላማ አሌኩም ባ ወበረካቱ እንደምን አላችሁ ውድ ቤተሰቦቼ ተራታይቼ በየዓላችሁበት አለም በርቻ ሰላማችሁ ብዝት ትረፍ ይበልልኝ። ሰላም ለሀገራችን ሰላም ለሕዝባችን ይሆን። ውድ ሀገር ልጆች ሙስሊም ክርስቲያን ወገኖች በየዓለሙ ላይ ያላችሁ ሰላማችሁ ብዝትትረፍ ይበልልኝ። ዛሬ ደግሞ ወላይ ላዝም ያለኝ ማለት ነው፣ ጂጂ ጂጂ ማለት ነው ጂጂ ነው ጂጂ አለች። እና ተቀባታላችሁ አሁን ይሄ ልጅ ማለት ነው ፋኒ ማለት ነው የሳምሪ ባል፣ ማሻላ ባረከላ፣ ስነ መግባሩ ያማረ፣ መልኩ ያማረ፣ ምን ያሰዋል? ቢላህ አለክ እንደዚህ በጥልጥልጥልጥል ማለት ነው፣ አንተ ደሃነ፣ አንተ ምንድነህ፣ አንተ እንደዚህ ይባላል። ድህነት እኮ ሰርቶ ተተቀየረ የሰው ልጅ በቃ ደሃ አይባልም። ድህነት ማለት መስራት እየቻለ አለመስራቱ ነው። በቃ እስኪ ስሟት፣ እስኪ ስሟት

ግማሽ እርሷ ናት የመጣችው። ስለዚህ በልጅ ጂጂ ምክንያት እየመጣች ከዚህ በኋላ ስሜን እንዳታነሺ፣ ሕግ ያለበት ሀገር እየኖረን ስለሆነ ሕግ ያለበት ሀገር እየኖረን ሕግ ያለበት ሀገር ስለምንኖር በተጠነቀቂ ይሻልሻል። አሁንም በድጋሚ አስጠነቅቅሻለሁ። ስለዚህ አሁንም ልታወኝ አልቻለችም። ሰባት ዓመት ሙሉ እስቲላው በሰላም እየኖረን እኔን ብቻ አልፎ አደለም ልጆቹን ራሱ እንደማትፈልጋቸው ልጆቹ እንደምትሳደብ ብዙ ሰው እንዳሰደገቻቸው ይህ ሁሉ ታገሼ ዝም አልኩ። ቤተሰብን፣ እናቴ፣ እህቴን ሁሉንም ስትሳደብ ነበር። ይህ ሁሉ በትዕግስት አልፌ ዝም ብያለሁ። አሁን እና ፋኔም እንዴት ተናገረው ተይን ተይን ቤተሰቦችን ሰባት አመት ሙሉ ታገሼሻለሁ እያላት ነው ማለት ነው። እውነት ትይው እውነት ጂጂ፣ ፈጣሪሽን የምትፈሪድ ከሆነ ታያቸው እንደ ራሳቸውን እኮ ኑሮ እየኖሩ ነው ማለት ነው። ምንጅድ እኔ ተናግሬ አላውቅም፣ ግን ዛሬ ይሄ ልጅ በጣም ነው አንጀቴን በላኝ። ወላሂ ፋኒ ስነ መግባር ያለው መልካም ልጅ። ሳምሪም ደግሞ ማሻላ ባረከላ ልጆቹ ማሻላ። እኔ እንጃ ፈጣሪ ጠብቃችሁ ነው የምለው። አሁንም ደጋግማችሁ ውለዱ፣ ክበዱ። ርዝቅ እንዲሆን ባላህ እጅ ነው፣ በፈጣሪ እጅ ነው። በባህር መጣ፣ በጠያራ መጣ፣ የሰው ልጅ ልዩነት የለውም። ብቻ ሰርቶ መለወጡ ብቻ ነው። ያ የድል ጉዳይ ነው። ፈጣሪ ሁሉንም ሰው አንድ አይነት አርጎ አልፈጠረም። በዚች ምድር ላይ ማለት ነው። ፈጣሪያችን ሁላችንም አንድ አይነት አርጎ አልፈጠረም። ድሃለ፣ የተማራለ፣ ያልተማራለ ግን በሰውነታችን ሁላችንም አንድ ነን። ሁላችንም አንድ ነን። የሰው ልጅ ፍጡር ሲባል ሁሉም አንድ ነው። በአዱኒያ ላይ ጥሩ ቻንስ ኑሮት፣ ቤተሰብ ኑሮት፣ ብዙ ጥሩ ትምህርት የተማራለ ደግሞ አንዳንዱም አነስተኛ ትምህርት የተማራለ። እንደውም እናንተ የተማራችሁ ጠይ- ያልተማሩትን ወገኖቻችሁን አብራችሁ እያስተማራችሁ መኖር አይሻልም? ነው የተማረ ተተማረ ጋ ነው። ለዚህ መማር ምን አስፈልጋል? እንዲህ ሰው እኮ የሚማረው ያልተማረውን ህዝብ ለማስተማር ወገኑን ለማገልገል ነው አይደል እ ምን ችግር አለ ረ እንደዛ አይነት እንደው አስጠያፊ ንግግር እንደ ዘረኝነት በቃ የበላይነት ጀባድ፣ እንዴት ነው ያኔ ሙተከቢር መሆን፣ እኔ የበላነኝ፣ እኔ ማን ነኝ፣ እኔ ከሌዘር ነኝ፣ እኔ እንትን ነኝ። ምን አስፈለገ? ሰው መሆን ብቻ አይበቃም። የሰው ልጅ ሰው መሆናችን ብቻ አይበቃም። ሰው ሁነን በቃ የሰው ልጅ ሰርቶ ተቀየረ። ሁሉም በባህር የሚመጡት ሰርቶ ሊቀየሩ ሀገራቸው። እንዳውም ጀግንነት ነው፣ መስዋዕት ክፍለው ቤተሰቦቻቸውን ቀይረው፣ እነሱ ተለውጠው ቤተሰቦቻቸውን የሚቀይሩ ጀግኖች ማለት እነሱ ናቸው። ወላሂ አንዳንዶቹ አሉ ደግሞ በባህር መተው በቃ አልባሌ ቦታ የሚውሉ እንጂ፣ እንደዚህ በባህር መቶ የሚቀየር ሰው ጎበዝ ወላሂ፣ ጎበዝ ጀግና። ይሄ ጀግንነት ነው። ቤተሰቡን ቀየረ፣ ራሱ ተቀየረ፣ ትዳር ያዘ፣ ልጆች አፈራ። ህይወት ይቀጥላል እኮ ህይወት። ግን በመሀል ገብቶ አንቺ እንደዚህ ነበርሽ፣ አንተ እንደዚህ ነበር፣ አንተ ይደሃል ልጅ፣ አንቺ ይደሃል ልጅ መባባል እኮ የትርፍ ነው። አልሞኝም የሰው ልጅ ተመሬት ተነስቶ ሰርቶ መቀየሩ ብቻ ነው ተፈላጊነቱ። እንዴ! አረ ብስሚላ። እንደው እንደዛ አይነት ነገር በልጅ ላይ በተለይ ደግሞ ልጅ አያት ሆና ማለት ነው። አያት ሆና አያት ነች፣ አያት እንደውም ሲል ቃሉ ነው። የምታሸማግየው አንቺ ነሽ፣ እናት ነች አይደል? የቤታቸውን ገበና ሸፍነች፣ በምን ገዛህ አይደለም፣ በምን አይደለም፣ እያሸመት መክሪያቸው አንቺ ነበርሽ፣ ስትቆጪ በእናትነትሽ ማለት ነው። ዙረሽ አደባባይ ላይ እንደው ለድራማ የሚሆን አለፈ አለም ለመፈመሻ የሚሆን እንግዲህ፣ ፈጣሪ ብቻ ነው የሚያውቅ ይሄንን ነገር ግን ማለት ነው ግን፣ እነዚህ ታዳጊ ህፃን ልጆች ባይመሯቸው ምንድን ነው የሚቀረዝባቸው? እመኑኝ፣ እኔ አባቴን የጠላብኝ በልጅነቴ በጣም ነው የምጠላው አባቴ ሰው ጋር ሲጣላ ከሌ እንዳያደርገኝ ሲለኝ እኔ እንዴት እንደምጠላው ጎረቤቱ ናመ ሲጣላ ማለት ነው በጣም በክፋኝ ነው ክፋ ልናገርን ግን ልቤን ያመዋል። ህፃን ኩኝ አባቴ የሚወደውን እወዳለሁ፣ እናቴ የምትወዳትን እወዳለሁ የቤተሰብ ልጅ እኮ እናትና አባቱ ሲከፋበት አብሮ አብሮ አቸው የሚያድግ አለ። በቃ ጥላች አለ እና ለነዚህ ልጆችሽ አይደሉም። የሳምሪ ልጆች አንቺ ልጆች አያት አይደለሽ። ምክንያስኛ እእእንጃ ወላ ላዚም እንደዚህ ባትናገሪ። በደሀ አላህ ይችላል። ስንቱን ሀብታም ውጥጥ ጠርጎ በአንዲት ቀን ደሀ የሚያደርገው ጌታ አለ። አላህ ስብሃነው ተዓላ ማለት ነው። በቃ በሰውነትሽ ወይም በቁመናሽ ወይም በጉልበትሽ ኮርተሽ ተሆነ በደቂቃ አንሸራቶች ወርቀሽ ፐራራይዝ የምትኝበት እጅሽ፣ እግርሽ የማይንቀሳቀስበት ሰው ልጅ ተሰባሪ ነው እኮ። ሸክላ ነው። ለምን በሰው ላይ እንዘባበታለን? በፍጡር ላይ አላህ በፈጠረው ነገር ላይ ለምን? ድህነት እኮ ሀገራችን ሀገራችን ሰርቶ የተቀየረ ደግሞ ምንም እናቱ ጉሌት ሸጣናት፣ ከሰል ሸጣናት፣ ብዙ ነገር፣ የሰው ቤት ልብስ አጥባ፣ እንጀራ ጋግራ ልጆቿ የሚያሳልፉላት አሉ። ይሄ እኮ ምንም አይደለም። እንጀራ የምትሸጠች የምትቀየር ራሷን ዝቅ አድርጋ ልብስ አጥባ ብሯን አጠራሚ። ሁላችንም እኮ እዛ ሀገር በሰው ሀገር ላይ ተሰደን ያለ ነው። ሀማም እያጠብን ነው። ሽንት ቤት እያጠብን ነው። ስንቱ ልጅ የሚቀየረው አንቺ ሽንት ቤት አጣቢ ነበርሽ፣ እና ና። ይሄ ሞተከቢርነት ይባላል። ይሄ ራስን ከፍ አድርጎ በቃ። ፈጣሪ እንዴ! ፈጣሪ እኮ የሚወደው አላህ የሚወደው መሳኪኖችን ስናግዝ፣ ያላወቁትን ስናሳውቅ፣ የተደናገራቸውን መንገር ስናሳይ፣ ያልተማሩትን ስናስተምር፣ ተጨለማ ወደ በረሃኑ ቶሎ እወቁ፣ እውቅ፣ በቃ ተማሩ ስንል ነው እንጂ እኔ እኮ የተማርኩ ነኝ እኔ እኮ ያወቅኩ ነኝ። ታወቅሽ፣ አስረጂ፣ አስተምሪ ረ ብስሚለ ወላይ በአዙም እናገር ካፏ ሲወጣ እንዴት እንደምታናድግ ማለት ነው። እውነት በጣም የተበሳጨሁት እኔ ሰውን መሳደብ አልፈልግም። እኔ ብሳደብ ብዙ ስድ ብሳደብ ነበር፣ ግን አሁንም አልሳደብም። ፈጣሪ ልቦና ይስጥሽ። እንዲሁም ልትደሰች ይገባሻል። የልጅ ልጆችሽን እንደ አያትነቱ ነሽ። እኔ መጀመሪያ ፊሎጋ ሳያት ማሻላ ደስ ብሎ ነበር። ተጣልተው ነበር በፊትም ግን ታርቀው ሳያት እንደዛ በጣም ነው ደስ ያለኝ ነበር ወላሂ አያትነት በቃ ተልጅ እኮ በቃ ልጅ ላይ የሚቀረው ደስታ አለ ተልጆች ላይ በቃ እና የሰው ልጅ ለሰው ምቀኛ እንሆን ማለት ነው ምቀኛ እንሆን እኔ የበላይ ነኝ እኔ በቃ እኔ እንደዚህ ነኝ የኔ ልጅ እኮ እንደዚህ አይገባትም ነበር ሳምሪ እውቀት አላት ፋኒን በቃ ታስተምረው ምን ችግር አለ ታሳውቀው ፋኒ ይሄ አይደለም ይሄ እንደዚህ ነው እኔ አውቃለሁ ምን ችግር አለው ምን ችግር እኮ የለው እሱ ግን እንደዛ ሆኖ የሚያጨስ የሚቅም የሚሰክር የሚጠጥ በቃ መጥፎ ስራ የሚሰራ ከሆነ አዎ ልጄን እንደዛ አበላሸብኝ ልጄን ህይወቷን መስቁልቁላ አደረጋት ልጄን እንደዚህ እያደረገ እንደዚያ አበላሸተው አለሽ ይሄ ይገባሻል በእናትነትሽ ግን አምሮባቸው እየኖሩ ሲጨፍሩ ሲጫወቱ ደስ የሚሉ እንደውም ለሰው ተምሳሌት የሚሆኑ ለትዳሮች እኔ እንጃ ቃራ የሚሆኑ ልጆች ናቸው በእውነት ለቱቦሮች ተኛገር የቱቦሮች ተተጋቡት ኬዲና ማሂ የሚሏቸው አሉ። እነሱ እና ፋኒና ያንቺ ልጅ በጣም ማሻላ ባረከላ በቃ ለሰው ተምሳሌ ሳምሬት ማለት ነው እንጃ በትዳራቸው በቃ በቃ ስነ መግባራቸው የሚያምር የሚያቀርቡት ነገር በቃ ለዛ ያለው ጨዋታቸውን በቃ የትንሽ ትልቅ በቃ ብስል ያሉ የሚናገሩትን የማይናገሩትን አገናዘው የሚያውቁ ማለት ነው። አረ ብስሚላ እንደዛ አይነት ጥሩ አይደለም። እውነት ጥሩ አይደለም። እንደው በቃ እስቲ በቃ ወደ ፈጣሪ ተመለሽ፣ ወደ ፈጣሪ ተመለሽ። በቃ ዘረኝነት አብሮሽ አይገባም። ጥላቻነት ቀብርሽ ከአብሮሽ አይገባም። ስራሽ ብቻ ነው ቀብርሽ የሚገባው እና እንጃ ጥላቻ ለማንም ለማንም አይጠቅመው? በቃ አንድ ሰው ማንም ይሁን ማንም ሰርቶ ቤተሰቡን ይምራ በቃ ቤተሰቡን ያስተዳደራል ወይ፣ ጤነኛ ነው ወይ፣ በቃ አይጠጣም አይሰክርም ወይ በቃ ይሄ ዘው ይሄ ሰው ቤተሰቡን ልጆቹን ማስተማር ማሳደግ ይችላል ወይ በቃ አለቀ። ቢማር እንትና ዶክተር ሆኖና እኔ ዶክተር አይደለም እንትና በቃ ሁሉም ደረጃ አለ የትምህርት ደረጃ አላቸው ሁሉም ሰው። ይቺ አዱንያ እኮ ሁሉም አንድ አይነት ተሆነ መኖር አይቻል። ይቺ አዱንያ ላይ ያለን ሰው ሁሉ ሁላችንም ባለውቀት ተሆን ሁላችንም ሀብታም ተሆን ምድር ትቆሽሻለች። ግን ፈጣሪ ራሱ በጥበቡ ነው የሚያገናኘው። ሳሜሪ እና ፋኒ እንዲገናኙ ፈጣሪ ከትቦላቸው ነው እንጂ ማንም አያገናኛቸው። ሰበብ ነው በት ሰበብ ደግሞ በተፈጠረው ነገር በሆነው ነገር ተመስገን አልሐምዱሊላ ብላችሁ መቀበል ነው እንጂ ሚዲያ ላይ እየወጣሽ የልጅሽን ባል ልጅሽ ነው እኮ በቃ ፋኒ ማለት ልጅሽ ነው። ለአንቺ ልጅሽ ነው። ቤተሰቦቹን እሱን ተመሳደብ፣ ተቆጠቢ ወደ ፈጣሪ ተመለሽ። ምንጅድ ተዋልደሻል፣ ከሱ ልጆች አሉ፣ ያንቺ የሳምሪ ልጆች ተወዷ የወጡ ፈጣሪ ያሳድግላት። አሁንም መልሰው መላልሰው ይውለዱ ፈጣሪ ያሳድግላት። አላህ ይጠብቃቸው። ምንጅድ እኔ በጣም ነው የሚያሳዝነ የሰት ፓኒ ማለት ነው ፈጣሪ ይጠብቅህ። በቃ ምን አይነት እናትን ያሳደገችህ ምን አይነት ቤተሰብ ነው ያሳደገች፣ ለንግግሩ በቃ ቁጥብ፣ ስነ ምግባሩ ያማረ ፈጣሪ ይጠብቃችሁ። አብራችሁ አርጁ። ተሳምጋ ማለት ነው። አብራችሁ አርጁ፣ ውለዱ፣ ድገሙ። አሁንም ልጆቻችሁንም እድግ ያርግላቸው ፈጣሪ። በርዝቅ ላይ ይስጣችሁ። ላይክ ሸር አድርጎ አድርጉ። አሰላሙ አሌይኩም።